የዳሰነች ወረዳ ነዋሪዎች በኦሞ ወንዝና በቱርካና ሐይቅ ምክንያት በስጋት የተከበበ ኑሮን እየመሩ ስለመሆኑ ይናገራሉ። ነዋሪዎቹ እንደሚሉት እንዲህ ተንጣሎ የሚታየው ውሃ ከጥቂት ዓመታት በፊት በዚህ ያልነበረ አሁን ግን ለኦሞራቴ ከተማ ጭምር ስጋት የሆነ ነው። ከስጋትነት አለፍ ብሎም ባለፉት ዓመታት ጉዳት አድርሶባቸዋል፣ ከቀያቸውም አፈናቅሏቸዋል። አሁን የምንገኝበት አካባቢ ከጥቂት ጊዜያት በፊት በርካቶች ይኖሩበት የነበረ አካባቢ ነው። የተለያዩ ቀበሌያት እንዲሁ የነበሩበት ነው። የዕለት ተዕለት ተግባራቸውን ያከናውኑበት የነበረበት ማለት ነው። አሁን ላይ ግን የቱርካና ሀይቅ ወደዚህ እየገፋ በመምጣቱ ምክንያት በርካቶች ለመፈናቀል ተገደዋል። እኛ በጣም ተሰቃይተናል። ጎርፎ አሰቃይቶናል። ሳናስበው በድንገት ነው የመጣብን። መጀመሪያ ውሃው ሩቅ ቦታ ነበረ። እዛ እየሄድንም እንቀዳ ነበር። እኛ እዚህ ስንመጣ ይህ ውሃ አልነበርም። ተከትሎ ነው እዚህ ድረስ የመጣው። ያ ውሃው የሚታይበት አካባቢ ነበርን። ወንዝ ሞልቶ ሲሸሽ እየተከተልን ማሽላና ምርት ነበር። አሁን ግን የለንም። ምርታችን ሁሉ ተወስዷል። አሁን በጣም ከፍተኛ ችግር ላይ ነው ያለነው። የመንግስትን እጅ ነው የምንጠብቀው። በውሃው ምክንያት ከቀያቸው ተፈናቅለው የነበሩና ዳግም እየተመለሱም ቢሆኑ አሁንም ቢሆን ስጋት አለብን እያሉ ነው። ዋው ድሮ ሲሞላ ሩቅ ነው ያለ የአሁኑ አይባስ ጭራሽ እስከ ቤት ሰው በተኛበት ቦታ ላይ ቤት የሚወድምበት ጊዜ ደረሰ። ይሄ በጣም ያስፈራል። በዚህ የዚህ ዓመት ይህዋ እንደው መንግስት መላ ፈጥሮ ይህዋ ቢገደብልን ለእኛ ጥሩ ነው። ሌላው በቃ መሬት ልናጣ ነው። የዳሰነች ወረዳ ዋና አስተዳዳሪ የሆኑት ታደለ ሀቴ እንደሚሉትም ውሃው የአካባቢው ነዋሪዎች ህይወት ላይ ከባድ አደጋን ደቅኗል። ታዲያ ችግሩን ለመከላከል በወረዳው ብሎም በሌሎች አካላት ጥረቶች እየተደረጉ ነው። አሁንም ግን ሰፊ ርብርብን ይጠይቃል። በዚህ አራት አመት ወይም ሶስት አመት ገደብ ውስጥ በጣም በፍጥነት ነው ሞላ ማለት ይቻላል። ስልሳ አምስት ኪሎ ሜትር አልፎ ዛሬ ላይ አንድ ነጥብ አምስት ኪሎ ሜትር ላይ ነው ኦሞራት ላይ የሚገኘው ከኢትዮጵያ ቀይ መስቀል ጋር በመተባበር ሁለተኛ ደግሞ ከክልሉ መስኖና ቆላማ ቢሮ ጋር በመተባበር ሌሎች ኢንቨስትመንቶችን በማሳተፍ የከትረ ስራ ነው ስናጠናክር የነበረው። ከዚህም በፊትም በፌደራል ውሃ ተቋም ሲሰራ የነበረው የውሃ ማፋሰስ እንትናዎችም ነበሩ። እነሱንም አጠናክሮ የመሄድ ከፍቶ የመስራትም ስራዎች ሁሉ ተሰርተዋል። ስለዚህ እነዚህ ስራዎች ዘላቂ መሆን አለባቸው ብለን አሁንም የእኛ ትግል ትልቁ ከዚህ ጎን ለጎንም የህዝብን የማውጣት ስራዎቹ ሰርተናል። በዳሰነች ወረዳ በሞዝና በቱርካና ሀይቅ ምክንያት የተፈጠረው ስጋት ከፍተኛ መሆኑን የሚያነሱት የደቡብ ኦሞ ዞን ዋና አስተዳዳሪ ማዕከል ማሊኮ አስቸኳይ ስራዎችን ይጠይቃል ብለዋል። ውሃው ሞልቶ በመጣ ቁጥር ሊፈጠር የሚችለው ነገር በጣም ነው የሚያሰጋኝ። ሁለም ጭንቀት ይሄ ነው። ስለዚህ እሱ ላይ የፌደራልና ክልሉ የሚጀምራቸው ስራዎችን ማፍጠን አለበት። እኛ በእኛ አቅም አሁን ባለው ሁኔታ የምናደርጋቸው ነገሮችን አድርገናል። ከዚህ ሲባል የነበረው ማህበረሰቡን ደረቃማ ቦታ አውጡልን ነው አውጥተናል ተወታ አሁን ደረቃማ ቦታ ነው ማህበረሰብ ያለው ባላስም ልክ ከተማ ላይ ነው ችግር የተፈጠረው አሁን ባለው ሁኔታ የፌዴራል በዚህ ጉዳይ ላይ ድጋፍ እንዲያደርግ ባደረገ ነው ንግግር መሰረት ከሁለት ሳምንት በፊት የተወጣጣ ቲም መጥቶ አጠቃላይ ያለው ነገር ለቅሞ ነው ሄዱት አንደኛ አምናም እነሱ የሞከሩት የዳይቨርሽን ስራ አለ እሱ ተሞክሮ ግን አላለቀም አሁን እሱን ሪሃብሊቴሽን ሰርቶ ማጠናቀቅ ስራ ለመስራት ተጨማሪ ደግሞ አንድ አዲሽ አዲሽናል ዳይቨርሽን ስራ ለመስራትና እየመጣ ያለውን የሀይቁን ውሃ በሌላ ዳይሬክሽን ቀይቶ ደግሞ ከተማ እንዳይገባ ወደ ሌላ ዳይሬክሽን ይዞ ደግሞ ለማስገባት አርቲፊሻል ሀይቅም ለመስራት ኦልሬዲ ዲዛይኒንግ ስራዎች ተሰርተዋል። ስጋት ያዣበበበት የዳሰነች ወረዳ ከፍተኛ ርብርብን ይፈልጋል። በዚህ ጉዳይ ላይ ምላሽና ማብራሪያ ፈልገን እንግዳ ጋብዘናል። በቀጥታ መስመራችን ላይ እንግዳችን የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋማአ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ኮሚሽነር እንዴት ውለዋል? ጅጋር ገን እናመሰግናለን ስለ ጊዜዎት። ቀደም ሲል ያጋራ ነውን ዜና እርሶም ተከታትለዋል። በተለይ በዳሰነች ወረዳ ላይ የቱርካና ሐይቅ መስፋፋት የተለያዩ መኖሪያ መንደሮችን አጥለቅልቋል፣ ነዋሪዎችም ከአካባቢው መፈናቀላቸውን ከስፍራው ለመመልከት ችለናልና እንደው አጠቃላይ የአደጋው ስፋት ምን ይመስላል ከሚለው እንጀምር። በጣም አመሰግናለሁ እንግዲህ በክልላችን በተለይ በደቡብ ኦሞ ዞን ዳሰነች ወረዳ ላይ በ2012 አካባቢ ነው አብዛኛው ነዋሪ ያለበት ደሴቶች በውሃ የተጥለቀለቁት ከዛ በፊት ማስጠንቀቂያን መሰረት አድርገን እኛ እነዚህን ወገኖች ደረቅ ቦታ ላይ ካወጣን በኋላ ነበር የደረሰው እና ቀጥሎ ደግሞ በተለይ 2016 መጀመሪያ አካባቢ በ2 አስራ ስድስት ክረምት ወራት ላይ የነበረው የጎርፍ መጥለቅለቅ አጠቃላይ አደጋ ሊያደርስ እንደሚችል ከተረዳም በኋላ ሰዎችን አውጥተን በተጠኑ ስድስት ክላስተሮች ላይ ወገኖች እንዲሰፍሩ የማድረግ ከሀምሳ ሶስት ሺህ በላይ ሰዎች በእነዚያ ቦታዎች ሰፍሮ አስቸኳይ ምላሾች እየተሰጡ ዘላቂ መፍትሔዎች ማቋቋም ስራዎች እንዲሰሩ ተጀምሮ ስራዎች እየተሰሩ እያሉ በተለይ በ2016 ክረምት ወይም ደግሞ በዚህ 2017 መጀመሪያ አካባቢ ቱርካና ወንዝ ወደኋላ ፈሶ ቀደም ሲልኛ ከስጋት ነፃ ያላቸውን ቦታዎች ሁሉ አስጊ አድርገዋል። ከተማውንም ለስጋት ተጋልጧል። ይህንን ለመከላከል አስቸኳይ ርብርብ ተደርጎ ዳይካዎችን ተሰርተው ከተማውን መከላከልና መጠበቅ ችለናል። አሁን ከዛ በኋላ ምንድን ነው እየተሰራ ያለው? መልሶ የማቋቋም ስራውን ለማጠናከር ጥናትን መሰረት ያደረገ ዲዛይን ኖሮ ዳይኮች በተሟላ መልኩ መሰራት እንዲችሉ ለማድረግ ስራዎች በደንብ እየተሰሩ ነው። ከዚህም አንጻር የደቡብ ዲዛይን ዲዛይኖችን ሰርተው አሁን በደቡብ ውሃ ስራዎች ኮንስትራክሽን አጠቃላይ የመከላከያ ስራዎች እንዲሰሩ በክልሉ መንግስት የተሰራ ያለበት ሁኔታ አለ። ከዛም ባለፈ እነዚህ ቀደም ሲል የወጡ ወገኖችን አስቸኳይ ምላሽ ስራዎችንም ሆነ በዘላቂ በዘላቅነት የሚሰፍሩበት ብለን በለየንባቸው አካባቢዎች ላይ መሰረተ ልማቶችን የመስራት እና ወገኖች ህይወታቸውን የሚቀጥሉበት ሁኔታ የማመቻቸት ስራውን ክልሉ በሙሉ አቅሙ እየሰራ ያለበት ሁኔታ አለ። በዚህ እንግዲህ ክልል ያለው መዋቅር እየሰራ ያለበት ሁኔታ አለ። ኮሚሽነር፣ እዚሁ ላይ አንድ ጥያቄ ደርበን እናንሳ። እንግዲህ የዳሰነች ወረዳ ነዋሪዎች እንደገለጹት በተደጋጋሚ ጊዜ ሀይቁ በሶስትና አራት አመታት ጊዜ ውስጥ ሀምሳና ስድሳ ኪሎ ሜትር ርቀት ከነበረበት ወደ ወረዳ ወደ ዳሰነች እየተስፋፋ መጥቷል እና ይህ ችግር ከመከሰቱ አስቀድሞ መከላከል ለምን አልተቻለም? ምናልባት አሁን ችግሩ ከተከሰተ በኋላ እየተሰሩ ያሉ ተጨባጭ ስራዎች ምን ውጤት እያመጡላችሁ ነው? መልካም አስቀድመን እኛ ታሳቢ ያደረግነው ጎርፍ ነው፣ የኦሞ ሙላት ነው። የኦሞ ሙላት የማይደርስበት ቦታ ላይ ወገኖችን አምና ማውጣትና ለዛ ለዘላቂም ለአጭር ጊዜ መሆኑ ስራዎችን እየሰራን እያለን ነው። ቱርካና ባልታሰበ መልኩ ነው፣ ቀደም ሲል ያልተሞከረ ነገር ግን ቱርካና በዚህ ክረምት ላይ ባለፈው ክረምት ላይ አዲስ ፍሎ ጀምሮ ነው 60 ኪሎ ሜትር ተጉዞ ይህን ከተማና አካባቢውን ያጥለቀልቃል ብለን አልገመት ነው። ተከሰተ። ከዛ በኋላ ከፌደራል ጋር በተቀናጀ መልኩ ጥናት አድርገን ዘላቂ መፍትሄ የመሆን ስራዎችን ርብርብ እያደረግን ያለንበት ሁኔታ ነው ያለው። ኮሚሽነር፣ እንግዲህ በርካቶች በዚሁ ችግር ምክንያት ከመኖሪያ ቀያቸው ተፈናቅለዋል፣ ና እነዚህ የተፈናቀሉ ዜጎች ደግሞ የመጠጥ ውሃ አቅርቦትን ጨምሮ የተለያዩ ችግሮች እንዳሉባቸው እየገለጹ ይገኛሉ። ስለዚህን ችግር በዘላቂነት ለመፍታት ምንድን ነው መደረግ ያለበት? በአካባቢው ላይ የሚከሰተው የጎርፍ አደጋም ተከታታይ ጊዜ የሚከሰት ነው እና ዘላቂ መፍትሄ እንዴት ነው መስጠት የሚቻለው? በጣም ጥሩ አዎ ሁለት አይነት አንድ እቅድ ነገር ግን ሁለት ፓርቶች ያሉትን አዘጋጅተን ነው ወደ ስራ የገባ ነው አንደኛው እነዚህን ከቀያቸው የወጡ ወገኖች እና ደረቅ ቦታ ላይ ያሰፈር ናቸው ከምግብ ምግብ ነክ ያልሆኑ ቁሳቁሶች ውሃ ትምህርት ጤና በጊዜያዊነት የሚያገኙበት ስርዓት ተዘርግቷል ሁለተኛው ደግሞ እነዚህ በዘላቂነት ይኖራሉ በተባሉ ቦታዎች ላይ ትምህርት ቤቶች ጤና ተቋማት የውሃ ተቋማት ስለሚያስፈልጉ እነዚህ ስራዎች በክልሉና በህብረተሰቡ ትብብር ስራዎች እየተሰሩ ነው ያሉትና ቅድም ያስቀመጥኩት ስለ መከላከሉ ነው፣ ስለ ጎርፉ መከላከል ነው። ነገር ግን ህብረተሰቡን መልሶ ከማቋቋም አንፃር በሁለት ምዕራፍ ተከፍሎ አስቸኳይ ምላሽ ስራዎችም እየተሰሩ ነው። መልሶ ማቋቋም ስራዎች መሰረተ ልማቶችን በማልማትና እነዚህ ወገኖች የተሻለ አገልግሎት እያገኙ ምቀጥልበትነታ ለመፍጠር ስራዎቹ በክልሉ መንግስት በተቀናጀ መልኩ የተሰሩ መኖሩን ለመግለጽ ነው። መልካም እናመሰግናለን። የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋምአ ለሰጡን ማብራሪያ መልካም ጊዜ ይሁንሎት።